ቀይ ባህርን ኢትዮጵያ ለማጣት 30 አመት፣ ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ በ30 አመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 አመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ። የፈለገ ብንወያይ ግን ለማጣት የፈጀብን ሰላሳ ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል። በርና መስኮት ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው።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 አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስል ሰው፣ እንደዛ አይደለም። ታዲያ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ እኔ የገባን ይሄ ነገር ለከተስፋ የለውም የሚለው። መንገድ ጠገን ለምንም ብናመጣም ፍላጎት አልነበረ። ወደ ኤርትራ ልክ እንደ ሱዳን፣ ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። ውጊያ የሚጀመር ከሆነ ኮንሲኩዌንስ ውጤቱ የሚታወቅ ነው። ማንም ጋ ይሄ እንቆቅልሽ አለ የሚል ነገር ነበር የተናገሩት። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በነበራቸው ቆይታ ውጊያ ቢጀመር ያሉት ከማን ጋ መሰላችሁ? ከኤርትራ ጋ ነው። ጦርነት ሊጀምሩ ነው። በቂ የምንተማመንበት የጦር ሰራዊት ገንብተናል። ውጤቱ የታወቀ ነው። እንደ ሌሎች ሆይ ሆይታ ሆይ ሆይ ብቻ ነው እንጂ የሚደርሳችሁ ገብቶ የሚያገዛችሁ የለም። ኢትዮጵያ ኤርትራ በተስማሙበት ሰዓት ላይ ከአሰብ የአሰብን ወደብ ለመጠቀም ኢትዮጵያ ተስማምታ ነበር ከኤርትራ ጋር እና ጀነሬተር እና ክሬኖች እንደዚሁ ከሌሎች ሀገሮች ተበድርን በመጣን ጊዜ ጀነሬተር እና እንትና አንፈልግም ብለው የከለከሉ እነሱ ነበሩ። እነሱ ናቸው ከስምምነቱ የወጡት የሚል ነገርም ተናግረዋል። ኢትዮጵያ የነበራት የሰጥቶ መቀበል እኛም ምንስጣችሁ ከእናንተ የምንቀበል የሚለውን መርህዋን አላቋረጠችም ነበር። እነሱ ናቸው የከለከሉት የሚል ነገር ተናግረዋል። እዚህም በተጨማሪ ወደቡን ለማጣት ሰላሳ ዓመት ያክል ፈጅቶብናል። ወደቡን ለማግኘት ደግሞ ከዚህ በኋላ ኤርትራ ከኢትዮጵያ የተገነጠለችበት ህግ ህግ አግባቢያ የሌለው ነገር ነው ብለውም ተናግሮ ነበረ። ህዝብ ተወካዮች ምክር ቤት ያላየው የህዝብ ሪፈረንደም ያልሆነ ነገር ነው የተፈጠረውና እሱም ስቲል ኢሊጋል ነው መልሶ መታየት አለበት የሚል ይዞታ ያለው ነገር ተናግረዋል። ሀሳብ ልጨምርላችሁ። በዚህ በወደቡ ጋር ይነሳል በተባሉ ጦርነቱ ዙሪያ ማለት ነው ለየትኛውም ወደብ ተብሎ ለየትኛውም ፒስ ኦፍ ላንድ ተብሎ የሚነሳ ጦርነት እኔ አልደግፍም። አሁን ለአሰብ ገና ግንባታ የሚያስፈልገው ገና የዛሬ 19 ምናምኖች ላይ የቆመ ወደብ ነው። ምንም አይነት አፕግሬድ ያገኘ ወደብ አይደለም። ለጥቅም ቀጥታ እንኳን ለጥቅም የምንጠቀመው ለጥቅም የምናውለው ወደቡ አይደለም። የሞተ ወደብ ነው። ለሱ እንኳን ወደ ውጊያ መግባት ስናንሰንስ። በጨማሪ ከኢትዮጵያ ሳይድ ወደ ውጊያ ተገባ ማለት በቃ ኤኒ ካይንድ ኦፍ ዲፕሎማቲክ ሰፖርት ያለን ዲፕሎማቲክ ሰፖርት ሁሉ ሙሉ በሙሉ ይጠፋል። ወይ እስራኤል መሆን አለባችሁ ወይ ሩ እስካሁን አለባችሁ የሆነ ቦታ ሄዳችሁ አኔክስ ለማድረግ ለመቆጣጠር ተደማጭነት ሆኖ ነው፣ ተሰሚነት ያስፈልጋል። ካንትሪ ደግሞ ዊ ዶንት ሃቭ ዘ ካፓሲቲ የለንም። እሱ በአለም እንትን ላይ በአለም ሚዲያ ላይ ወርደሞ በአለም መድረክ ላይ ተደማጭነት ሆኖ ይሄ ፓወርፉል እንትን የለንም። ከዚህ ቀደም በነበሩ ጦርነቶች ተመልክተናል። ኢትዮጵያ ኤርትራ በተዋጉባቸው ጦርነቶች ምን ያክል ጉዳት እንዳስተናገሩ ሁለቱም ማለት ነው። እኛ ደግሞ ገና ከጦርነት የመጣ ነው እንትን ከጦርነት ገና እያገገምን ያለን ኔሽን ነው እና ዳግመኛ ጦርነት የሚባል ነገር የማይታሰብ ነው። ምናልባት አውትካሙ ደግሞ ፕራይም ሚኒስትሩ እንደተናገሩት ላይሆን ይችላል። ምናልባት መጨረሻ ልናሸንፍ እንችላለን። ኦኬ የማሸነፉ ነገር ወደኛ ሊመጣ ይችላል። በመከላከያ ሰራዊታችን አልጠራጠርም። የማሸነፍ ጉዳይ ግን ሄቪ ሎስ መኖሩ አይቀርም። በእኛ ሳይድ ብዙ ሰዎች እናጣለን። ብዙ ኩመት እናጣለን። ብዙ ገንዘብ እናጣለን። ብዙ ብዙ ነገር እናጣለን። እሱስ ውስጥ አት ዋት ኮስት ለምንድን ነው ያ ነገር የሚጠፋው? ለምንድን ነው ያ ነገር የምናጣው? ነው ላስብ አንዱን ጥቅሶ ብቻ በተቻለን አቅም በነ ቻይና የመሳሰሉ ሀገሮችን እና አሜሪካን ሳይቀር ከኤርትራ ጋር አሸማግሉን የሚል ጥያቄ አቀርበናል የሚል ነገር ተናግሯል። እኔ በዛ መንገድ ቢያልቅ ባይ ነኝ። አሸማጋይ መሀል ገብቶ በሰላም መንገድ በስምምነት በድርድር እነሱም ከኛ የሚፈልጉት ተናግረ እኛም ከነሱ የሚፈልገውን ተናግረ ሰጥቶ መቀረብ የሚባለው ነገር ቢካሄድ ይሻላል። እንግዲህ ቀጥላቸኋሉ። ብዙ ነገር ተብሏል በዚህ ፓርላማ ላይ። እንግዲህ እኔ አሁን ሜን ሜን የሚባሉ ፖይንቶችን እያመጣው ነገራችሁ። በኋላ በደንብ በደንብ ሁሉ ነገር ነገራችኋለሁ። ማድረግ ደረሱ ሚሊየን ፐርሰንት እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም፣ አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ካደገች ብሎ የሚሰጉ ሰዎች ደግሞ አሉ፣ ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ የት ነው የምታደርገው? በአፍሪካ ትልቅ ሁለተኛ ትልቅ ፖፕሌሽን እኮ ናት። በዓለም እኳ አስረኛዋ ናት፣ ትልቅ ናት። በነገራችን ላይ በየዓመቱ ኢትዮጵያ ሶስት ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ፣ ካደገች ታግዛለች። ሌላ የምጠራገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ ይሄ ስጋት ችግር አለበትና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል ቲፒኤልኤፍም ትግራይም ተጠቅለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና ቆምን። በዚህ በኩል ማስቀጠል ሲያቅታቸው፣ በዚያ በኩል ጀመሩ። አሁን ዋናው ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጓ አትቀመጡ ነው። ኢትዮጵያ ቀይ ባህር አይገባትም ይለውን አልሰማንም። አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የእነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርጎ ያስባል። በአማርኛ ክፍለ ጊዜ እንደምንም ይገባል፣ በጂኦግራፊ እንደምንም ይገባል። ፊዚክስ ማትስ ሲሆን ግን መምህራኖቹ አያስጠጉም። ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በእኔ ክፍለ ጊዜ ተረፍዳለ? ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪው ተንበርክኮ ፔሬዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪ ዘሎ ይገባል። ክፍሉ ሲገባ ብላክቦርድ ላይ ሁለት ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረውም። የሚቀጥለው ሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበር። ታውቃላችሁ እንኳን ሙሉ ፔሬድ 10 ደቂቃ 20 ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለው። እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ፣ አልቻለም። ቅዳሜ ሙሉ ቀን ቆፈረ፣ አልቻለም። ቅዳሜ ያደረበት፣ አልቻለም። እሁድ ዋለበት፣ አልቻለም እሁድ አጋማሽ ለይት ላይ አንዷን ጥያቄ መለሳት አንዷን መልሶ አንዱ ከበደው። አስቡት፣ ዓርብ ቅዳሜ እሁድ ሁለት ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ለይት አጋማሽ ላይ አንዷን መልሶ አንዷ ቀረችው እና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጽሐፍ ጀመረ። ተማሪው እንደ መምህር የባለፈው አሳይመንት ሳል የባለፈው ሳምንት ሆምወርክ ሳሉ ያማል። እንደ ባለፈው ሆምወርክ አልሰጠውም ይላል መምሩ። እንደ ሁለት ጥያቄ ጽፈው አርፍጄ ገብቼ ጽፌያለሁ እኮ ይላል። እና መምሩ ምን አለ? እነዚያ ሁለት ጥያቄዎች እኮ በዓለም ላይ ያሉ የሳይንስ የፊዚክስ አዋቂዎች ሞክረው ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም። እየጻፍኩላቸው እንጂ ስሩ እኮ አላልኳቸውም አለ። አሀ እንደዚያማ ከሆነ አንዱ መልሼዋለሁ። መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውም ፈቶታል። ዓለም አልቻለም የተባለው ለምን ስላልሰማ አትችልምና፣ አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀምጥ ነበር። እሱ አልሰማ አትችልም ማለት ነው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 አሜሪካ አስቀምጣችሁ የምትሰራችሁ ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት እንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋቹ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አለ። እኔ ልክ እንደባለፈው አሁንም አስመራም ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው፣ ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የሚመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የአስር ቢሊየን ቢሊዮን ብር ኤርፖርት እንገነባለን። የአስር ቢሊዮን ብር ነዳጅ ማደባሪያ እንገነባለን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 ግልጽ ነው ውጤቱ። ከዛ በኋላ እየያ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለ ማገዝ ያወራል? ማንም አይሞትልህም። ሞራል ይሰጥሃል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ የሚባል አያዋጣም። ከበደ ተሰማ አስር ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም፣ ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለመድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን፣ ማንም አያቆመንም። ይሄ ግልጽ መሆን አለበት፣ ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የእነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርጎ ያስባሉ። በአማርኛ ክፍለ ጊዜ እንደምንም ይገባል፣ በጂኦግራፊ እንደምንም ይገባል። ፊዚክስ ማጥስ ሲሆን ግን መምህራኖቹ አያስጠጉም ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በኔ ክፍለ ጊዜ ተረፍዳለህ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሬዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪ ዘሎ ይገባል ለክፍሉ ሲገባ ብላክቦርድ ላይ ሁለት ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረውም የሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበረ ታውቃላችሁ። እንኳን ሙሉ ፔሬድ አስር ደቂቃ ሀያ ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለው። እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ። አልቻለም። ቅዳሜ ሙሉ ቀን ቆፈረ፣ አልቻለም። ቅዳሜ ያደረበት አልቻለም። እሁድ ዋለበት፣ አልቻለም። እሁድ አጋማሽ ለይት ላይ አንዷን ጥያቄ መለሳት፣ አንዷ መልሶ፣ አንዱ ከበደው። አስቡት ዓርብ ቅዳሜ እሁድ ሁለት ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ሌሊት አጋማሽ ላይ አንዷን መልሶ አንዷ ቀረችውና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመረ። ተማሪ እንዴ መምህር፣ የባለፈው አሳይመንት ሳሉ የባለፈው ሳምንት ሆምወርክ ሳሉ ያማል እንዴ ባለፈው ኮሞርክ አልሰጠውም አለ መምህሩ፣ እንዴ ሁለት ጥያቄ ጽፈው አርፍ ጀገብ ከጽፍ ያለው እኮ ይላል እና መምህሩ ምን አለ እነዚህ ሁለት ጥያቄዎች እኮ በአለም ላይ ያሉ የሳይንስ የፊዚክስ አዋቂዎች ሞክረው ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸው እና እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም እየጻፍኩላቸው እንጂ ስሩ እኮ አላልኳቸውም ማለት አሃ እንደዚያማ ከሆነ አንዱ መልሸዋለሁ መምህሩ ሲያይ ሰው ሲያሳይ ለካ ትክክል አንደኛውን ፈቶታል ዓለም አልቻለም የተባለው ለምን ስላልሰማ አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር እሱ አልሰማም አትችልም ማለት እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማ አልሰማንም።